ጋይስ ሰላም ጤና ይስጥልኝ እንዴት ናችሁ ሰላም ነው ወይ እንዴት አላችሁ አማን ነው ደና ናችሁ ወይ ያለሁኝ አልহামዱሊላሂ ረብል ሰላም ነው ወይ ከኔ ጋር ሁሉም ሰላም ነው እናንተ እንዴት ናችሁ ደና ናችሁ ወይ እንዴት ስላችኋል እኔ ከዳታ ውጭ ነበርኩ አሁን የመጣሁት ስመጣ ደግሞ እነዚህን ካፕሎች ያገኘኋቸውኝ ፖስት አደረኳቸው ማለት ነው እንዴት ናችሁ? ሰላም ነው ወይ? እንዳጋጣሚ በቃ ገባሁ ዩቱብ ላይ ማለት ነው። ዛሬ የለሁም ነበረ በጣም ደብሮ የነበረ የምር እንዴት ናችሁ? በተረፈ ሰላም ነው ወይ? እንዴት ወይኔ ደግሞ እናቱን መስሎኛል ሊያወጣ የመሰለኝ በአዲሱ መኪና። የምር እናቱን እናት ልትወጣ ነው እያልኩ ነበር። የጠበቁት ያቸው መከረኛ ሀይሜ ነች ወይ? መከራ ወይ መከራ፣ መከራውን እኳ ወይ አግብተው ሰርግ አላበሉን። የኦንላይን ሰርግ መች ምኛ ያለምር ነው፣ የኦንላይን ሰርግ ነው። እናቴ ታድለሻልና ያለና ባሊቃጩ በሻላል ታድለሽ ቆማጥ ይታለ ገራሚ እኮ ነው የምር። እናቱን ነበረ ሊያስወጣ የመሰለኝ የነበረው ጉድ እኮ ነው። ለማናቸውም ምሷስ ብኮን ማለታቸው አይቀርም አይ፣ ለማን ነው እና ያለው ማሻአላህ። ምራቶቿ ጋር ማለት ነው እንሻ ላይ ምራቶቿ ይሆናሉ የሆነ ጊዜ ግን ግን እናንተዬ በሀገራችን ልጅና ልጅ ታይጋባ አማት ዘንድ ይሄዳል እንዲ እኔ ለመጀመሪያ ጊዜ ነው ያየሁት ገና ምኑ ታውቁ አሁን ምራቶች ናቸው ብላ እውነት እንዲ ታዋራለች እንዲ ሰው ሳይጋባ አማቱ ዘንድ ይሄዳል ወይኔ እርግጠኛ ቢሆኑ ነው እነሱማ መቼስ ይገርማል። ገና ብዙና ያለን። እናቴ ወይ ጉዲቻ አለም እኮ ብዙ ታሳያለች። ገራሚ ነው። እንኳን ይሄን ሌላ ብዙ ነገር አይተናል። የሚገርም እኮ ነው። ተምር በእርግጥ ያምራሉ። ግን ደግሞ እነሱም እንደው አለማፈራቸው ሲሄዱ አማቶቻቸው ዘንድ እንደው ታይጋቡ። ለነገሩ የዛሬ ልጅ ልበል እንጂ መቼ አይታፈርም እኳ ሳ ግሩም እኮ ነው። ደግሞ አምሮባቸዋል፣ ልብሳቸው አንድ አይነት ሆኗል፣ ምናምን ምናምን ፏፈሽ ብለዋል። ይሄው እኛ እኮ ሰው ቀያሪ እኮ ነን፣ የምር ሰው ቀያሪ ነን። ሰው ብቻ ሳይሆን ሀገራችንንም እየቀየርን ያለን ጀግኖች እኮ ነን። እኛ ሚዲያም ቅመሞች በአንድ አመት ቀየር ናቸው። የምር እንኳን ተቀየሩ ሲጋቡ ደግሞ አሁን መብሮክ እንላለን ማለት ነው። እዚች ቁጭ ብለን ነው የሚያገቡት፣ እንዲያው እዚች ቁጭ ብለን ባልወለዱ፣ እንጂ ወይኔ እንዲያው እየሳቋለቋለ ነው እኮ የኛ ነገር ማለት ነው። ይውለዱ ይውለዱ፣ ይክበዱ፣ ይጋቡ፣ ይምር፣ ይጋቡ፣ ይውለዱ፣ ይክበዱ፣ ይደጉ። አዎ ችግር የለውም ለሰው መልካም ማሰብ እኮ ለራስ መልካምነት ነው። አምናህኔ ግን እንዴት ነው ጊዜው የሚደርሰው? ባላ የምር እንዴ! በጣም እኮ ነው ላጥ ያለው። ዝም ብሎ በቃ ላጥ አለ። እኛ እዚሁ ተቀምጠል ላጥ አለ። እኛ አንድ ሳንሰራ ማለት ነው፣ የሳሙና መግዣ ሳንገዛ ገዛ ማን ነው የሳሙና መግዣ ሳንሰራ ሳራ ላጥ አለ። ቃኑ ጊዜው ማለት ነው። ይገርማል፣ የምር ይገርማል። እና ዝቲሙ እንደገረመኝ ነገር አዲ አዲስ ልብስ አንድ አይነት ልብስ ለምንድነው? ዛሬ ለካ እንትን ነው ጾም ፍቻቸው ነው መሰለን። ያላውቁም እናቴ ምን ሳውቀኝ ደግሞ ገራሚ ነው። እኔኮ ምንድነው ዛሬ እንደዚህ ያደረጋቸው ብዬን ተላላለሁ። ኦ አገር ቤት ለካ ዛሬ ክብረ ባላቸው።